ዛሬ በምናገረው ነገር ማንም ሰው እንዲቀየመኝ አልፈልግም። በጣም ነው ውስጥ የደመው። በጣም ነው ያዘንኩተኝ። ማለት ሀይሚዬ፣ እስከ መቼ ነው ለምን አምትኖረው? ቆይ እስከ መቼ ነው አልቅሳ እምትኖረው? እስከ መቼ ነው አንገቷን ሰብራ አምትኖረው? እስከ መቼ ነው ተሰብራ የምትኖረው? እኔ በጣም ጥያቄ ስለሆነብኝ ነው። ቆይ እስከ መቼ ማፍቀር፣ መውደድ፣ ለፍቅር መስዋዕት መክፈል፣ ይሄ ነው በቃ መጨረሻው? ለምን በተዘዋዋሪ መሄድ አስፈለገ? ማለት ብሩኬ ለምን የዝኒ ያክል በተዘዋዋሪ መሄድ አስፈለገክ? ዳይሬክት እንደማትፈልጋት አትነግርም እንዴ? እኔ ወቀሳ አይደለም የምሬ ነው የምላችሁ። ማንኛችሁም ሴቶች ብትሆኑ የምትታመሙበት ነገር ነው። ሴት ከሆናችሁ ከልባችሁ በቃ በቦታው ስትኖሩ ነው የምትታመሙት። በቃ ሆናችሁ ስትገኙ ስትገፉ ነው። ይሄ ሁሉ ጣውረት ሲደርስባችሁ ነው። ለዛውም በማታቁት ምንም በማታቁት ነገር ነገሮቹ ሲደራረብባችሁ ስትታመሙ፣ ስትሰበሩ ሁሉም ነገር ልትረዱ የምትችሉት ማለት ነው። የሀይሚን ህመም የሀይሚን እንትን ማንም አልተረዳትም። ለምን የጠንካራ ሴት፣ በእርግጥ ጠንካራ ሴት ስትሆኑ ፈተናችሁ ብዙ ነው። ሀይሚ ጠንካራ ስለሆነች ይችና ጠንካራ ሴት ለመስበር ይሆናል። ሌለ አላቅም። እኔ እንጃ አሁን ላይ ብሩኬ፣ እኔ እየተረዳሁት ያለሁት እኔ ማለት ከሀይሚ ለመራቅ ነው ወይንስ አልፈልጋትም ለማለት ነው? ይህ ሁሉ ዙሪያ ጠምጥም አልገባኝም። አሁን ፍፄ ከሀይሚ ጋ ነው ያለው። ፍፄ ከሀይሚ ጋ ነው ያለው። ፍፄ ከሀይሚ ጋ በመሆኑ እንዴት ሀይሚ ጋ ሊሆን ቻለ ለምን ብላችሁ ተረታችኋል። አሁን ቡሩኬ ፍፄን ጓደኛው አውራ አደጉ ስለሆነ እሱን ላለመናገር ስለከበደው በተዘዋዋሪ በሄና አስደበደበው። አስቡት! ለምን ይሄ ሁሉ ሄና ያስደስተዋል? የቡሩኬና የሀይሚ መለየት ስለሚፈልገው ማለት ነው። ስለሚፈልገው ደግሞ ተሳካለት። ይቺ ልጅ ይሄድልሃለሁ አለች። ያንን የሰው ሰው እራሱ አመጣው። ራሱ አምጥቶት ዛሬ ላይ እሱን መልሶ መደብደብ ለምን አስፈለገ? ለምን ሀይሜን፣ ለምን የዚን ያክል አንገት ማስደፋት ማስለቀስ ለምን አስፈለገ? እኔ አልገባኝም። ግራ እያጋባኝ ነው ያለው። እንዴ ሀይሜ አጠገብ ያለው ፍፄ ነው። ፍፄ አጠገቧ እንዳይሆን ከአጠገቧ ለማራቅ እንደገና ደግሞ እሱ በተዘዋዋሪ ምክንያት ፈጥሮ ለመራቅ አሁን ይሄ የባለፈ ታሪክ ያለፈ ታሪክ ከሆነ ያለፈ የፍቅረኛ ታሪክ ከሆነ ይሄንን ሁሉ ያደረገው ሄና ነው። በተዘዋዋሪ ሀይሚ እጅ ቴክስቱ እንዲገባ አደረገ። ከዘስ አሁን ሁሉ ነገር ብጥብጡ ወጣ፣ ብጥብጡ ወጣ። ወይኔ ውዶቼ እኔ በጣም ስሜታዊ ሆኜ ሰላም እንኳን አላልኳችሁም። ሰላማችሁ ይብዛልኝ በያላችሁበት ውዶቼ አሳብ አስተያየታችሁም በኮመንት አስቀምጡልኝ። እኔ በጣም ነው የተናደድኩትኝ ዛሬ በጣም ማለት ነው። እንግዲህ ትናንትና ሁላችንም እናስታውሳለን፣ ቤት ድረስ ያ ልጅ ቴዲ አበባ ይዞ መጥቶ ነበረ። በሰዓቱ ብሩኬ በጣም ተናዶ ነበረ። አበባውን ከእጁ ነጥጎ ጥሎለት ምናምን ነው የሄደው። ነገር ግን በዛም አላበቃም፤ ልጁን ደብድቦታል። ሀይሚዬ ደግሞ ለምን ብላ አንገቷን ደፍታ እያለቀሰች ነው ያለችው ሶ ይሄን ደግሞ መደረግ ስለሌለበት እውነታውን ደግሞ እንዲያስረዳት በቃ ለምን እንደዛ አደረግ ለምን የሰው ሰው ትደበድባለ ምን አደረገ እሱ ለማለት ሁሉን ነገሮች ለመጠየቅ ቤት ስትሄድ እናንተን አይናችሁን ማየት አልፈልግም ፍፄንና ሀይሚን አይናችሁን ማየት አልፈልግም ውጡልኝ ነው ያለው ቡሩኬ ማለት ነው ተባባሪው ሄና ደግሞ ውጡ ብሎ አንገቱን ይዞ ፍፄን ደበደበው ደበደበው። ለምን ሀይሚ አጠገብ ፍፄ ስላለ፣ ብሩኬ ደግሞ ጓደኛው ስለሆነ ያንን ከሀይሚ ራቅ ማለት አይችልም። ለምን ይነቃበታላ፣ እየተሰራ ያለው ሴራ ስለሚነቃበት ማድረግ ያለበት በተዘዋዋሪ በሄና በኩል ነው። ሀይሚን ከሀይሚ እንዲርቅ የሚያደርገው ማለት ነው። ፍፄን እና ሁሉም ነገር እኮ ገብቶናል። እኛ እያደረጋችሁት ያላችሁት ነገር ገብቶናል። እኔ ይሄ ጠብ የምር ነው ሲባል የእውነት ነው ሲባል የተጣሉት በጣም ውስጥ የፈርቶ ነበረ። ሰላም ይፈጠራል ወይንም ሰላም ሊሆኑም ይችላሉ በማለት እኔ በጣም ብዙ ብዙ መንገድ ብዙ ርቀት ሄጄ ነበረ። ነገር ግን ነገሩ እየባሰ እየተደራረበ ነው ያለው። እውነቴን ነው። አሁን እጇ ቢቀረጠፍ ሲሃይሜ ብሩኬ በሩን አዘጋጉን አይተሃል? በሩን አዘጋግ አይተሃል? እጇን ብትቀረጥፈውስ እንደገና ደግሞ እዚህ ጋር ውጡልኝ፣ አይናችሁን ማየት አልፈልግም። ለምን አስፈለገ እንዴ? በቀጥታ እኮ ሀይሚ እኮ አስገድደህ አደለም አጠገብ ያለች፣ በቀጥታ እኮ አልፈልግሽም ማለት ትችላለክ፣ እንደዚህ ባለፈ ታሪክ አትጠይቂ ብለክ። እንደዚህ እብድ ከምትሆን ከምትሆን እኔ አልፈልግሽም፣ በቃ እኔ ከዚህ በኋላ አልፈልግሽም። አብረን ጓደኛ ነበር አብረን ስንሰራ ነበረ ይቶ ብላይ። አሁን ግን በቃኝ እኮ ማለት ይቻላል ግን እኔ ብሩኬ ከአንተ የማልጠብቃቸውን ነገሮች ነው አሁን ላይ እያዩ ያሉትኝ። ማለት እንደዛ መደረግ የለበትም ሴት ልጅ ናት። ለምን ታልቅስ? ለምን ለምን ብቸኝነት ይሰማት? ስለተማመነችብክ ስለወደደችክ፣ በቃ በአንተ እምነት ስላላት ነው የዝን ያክል እንዲ፣ አው በአንተ እምነት አላት። ነገር ግን አሁን ደግሞ እምነት እንዳይኖራት ያደረገው ነገር የባለፈ ነገር አሁን ላይ እንዴት ይላክልኛል? ለምን ተፈልጎ ነው የተላከልኝ እኔ ስልኬ ላይ በማለት በቃ ነገሮቹን ግልጽ አድርግልኝ ነው በቀላሉ ያለችው፣ እንጂ ሰላምም ለመፍጠር እኮ እሷ ምንም እንትና ርቀት አልሄደችም። ሰላምንም እኮ የምትፈልግ ሰው ነች። ነገር ግን ሰላምን እንኳን ለመፍጠር አንተ ልታዳምጣት እኮ አልቻልክም ብሩኬ ማለት ነው። ምንም ልታዳምጣት አልቻልክም። እኔ እኔ አላቅም ምን አይነት ነገር ሄና ደግሞ ስንት ብር ቢከፈለህ ነው እንደዚ የምትሽለጠለጠው ሽልጥልጥ የሴት ሴት እህት የለችክም እንዴ ሴትን ልጅ እንደዚ የምታስለቅሰው አንተ ምን ምን አይነት ሰውነክ ነክ ምን አይነት ደደብነክ ጓደኛክን መክረክ ከሀይሚ እንድትሆን ማድረግ ነበረብክ ወይስ ከሀይሚ እንድትርቅ ከብሩኬ እንድትርቅ ማድረግ ያለብክ አረ ፈጣሪ የእጅህን የስራ አኒስጥህ እኔ በጣም ነው የተናደድኩብክ በጣም ነው ያዘንኩትኝ ልክ የሆናል ሌለ አረቁ ሀሳቢ ትመስለኝ ነበረ። ለካ ዝም ብሎ የማስመሰል ንሯል ተኩላ ማለት ነው። እንተ በጣም የምታስጠላ ሰው ነክ። እኔ በጣም ነው ያስጠላሃኝ ማለት ነው። እኔ ምን አስነክተ ሆኖ ነው ብሩኬን የዝን ያክል እንዲህ። ያለ አንድ ምክንያትማ ብሩኬን እንደዚ በአንድ ጊዜ አይቀያየርም። ያለ አንዳች ምክንያት እንደዚ ብሩኬ አይቀያየርም። አንተ ግን የሰው እባብ ነ የሰው ሰው ያለሁኝ ሰው አውቃለሁ። የሆነ ተንከሲ ሰው ግን ያንተ ደግሞ የባሰ ነው። የባሰ ማለት ነው። እንዲ የዚህ ክን ያክል ለምን እንዲ? ልጁ እኮ የሰው ሰው ስለሆነ ምንም ጥፋት ስለሌለበት ሀይሚ እንደ ንጹሕ ሰው ስላየችው ነው። ስለተደበደበ አዝና እንጂ ያለቀሰችው ከሱ ጋር ምንም አይነት ኬዝ ኖሯት አይደለም። ለምን አንተ እስር ቤት ብትገባ በሚል ነው እንዴ? እኔ ለብሩኬ አላስብም ወይ? የብሩኬ እስር ቤት መግባት ነው ያሳስባት እንጂ የእሷ ህይወት አይደለም። ያም አንዱን ያስለቀሳት የዛን ያክል እንኳን እንደምትጨነቅልክ ምንም እንኳን እሮብ ያክል እንኳን አልተጨነቅላትም። የእሷን ባ የጅረት ውሃ ነው ቢፈስ ምን አገባ ከአንተ። ምንም የምትጨነቅበት ነገር የለም ግን ሁልጊዜ ህጻን ልኝ መሆን ጥሩ አይደለም። አንዳንድ ጊዜ ደግሞ ማለት ነው፣ በሰው ባንመራ በራሳችን ብንመራ ጥሩ ነው። ብሩኬ እያደረግክ ያለው ነገር አሁን በጣም ስህተት ነው። በእውነት ስህተት ነው እንዴ! ለምን የዝን ያክል አሁን ይቺ ልጅ አለቀሰች፣ ተከፋሽ ምናምን ማለት ሀይሚ፣ መከፋት ያስደስታል እንዴ? እኔ እሷን ደስታሽን ነው የምፈልገው ስትላት አልነበረ እንዴ? ለምን ለምን የዝን ያክል እንዴ? ጥላት እንኳን የምናቀው ሰው ጥላታችንንም እንኳን የዛን ያክል እንደዚህ አናመነ ጫጭቀው ውሻ ራሱ በራችን ላይ መጥቶ ሲተኛ እንጀራ ይሰጣል። ለውሻ እንኳን የሚሰጠውን እሩውን ክብር አልሰጠሃትም። ለሀይሚም ለፍጼም ሂዱልን እናንተ ማየት አንፈልግም። ለምን የዝን ያክል ይህን ዝን ያክል ለምን አስፈለገ? ኧረ በስመ አብ መንፈስ ቅዱስ። እኔ ሀይሚን ባላቃት ይሻለኛል እመቤቴ ነው የምላችሁ። ምክንያቱም እኔ አንድ ቀን የራሴ ህይወት እራሱ እንደዛ አስጨንቆኝ አያውቅም። የምሬ ነው የምላችሁ ለሀይሚ ህይወት እንደሚያስጨንቀኝ ማለት ነው። አንዳንድ ጊዜ እንደ እብድ ብቼ እናወራለሁኝ። የምር በጣም ግራ እየገባኝ ነው ያለው አሁን ላይ ማለት ነው። ነገሩ ሁሉ ብቻ ፈጣሪ አላውቅም። ፈጣሪ ሰላማችሁን ይመልስላችሁ፣ በመሀላችሁ የገባውን ሴጣን ያረቅላችሁ። አላቅም። ብሩኬ ግን ምን እንደነካ ምን እንደሆንክ አላቅም። ከምድር ተነስቶ መቀያየር ይሄ የማይሆን ነገር ነው። እኔ አላቅም ማን የልብ የልብ እንደሰጠ። ብሩኬ አሁን አይደለም ወደፊት ይቆጭሃል። የምትቆጭበትን ነገር ነው እያደረግክ ያለው። አጉል ጓደኛ ገደል ነው የሚከተው። ለማንኛውም ቆም ብለህ ግን አስብበት ነገሩን ሁሉ። ይሄንን ነው እኔ ማለት የምፈልገው ክፉ ቢናገሩት ክፉ ናችሁ ከመባል